ር አይ እቺ በረኪና ነው ምላከች። ከዚህ በኋላ እቺ በረኪና ያለችበት ቤት ድረስ አል ያለችበት አገር አልመጣም። ሲፈጠር መጀመሪያ ደረጃ ማለት ነው። እኔ ገና ለገና ቤቱ ለምን ይወሰዳል ብዬ ከል ከል ከል እያልኩ ስመጣ የሆነ ነገር ልደፋኝ። አላንተ ራሱ ተጠንቀቅ አባቴ፣ በጣም ተጠንቀቅ። አሁን መሬቱ ሳደፋክ በፊት ፈርምላት፣ ካርታ ብላኑንም ስጣት፣ ሁሉንም ስጣት። ከአንተ ህይወት አይበልጥ

ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ብዝት ስት ይበልልኝ እያልኩኝ ዛሬ እንግዲህ ንግስቷ አያስፈልገኝም ብላን መጣለች ማለት ነው። ቤት አያስፈልገኝም ምክንያቱም ከቤት ህይወት ይቀድማል ህይወቴ ይቀድመኛልና ለልጆቼ መኖር ፈልጋለሁ። ስለዚህ ቤት አልፈልግም ብላለች ማለት ነው ንግስቷ ሰ ትክክል ናት፣ እና ትክክል ናት ማለት ነው። ያ ማለት ደግሞ በቃ እሷ ለንብረት ብላ እዚያ ሂዳ መሞት የለባትም። እሺ መሞት የለባትም ማለት ነው። ልጅቷን እያየናት ነው፣ የምታደርገውን ነገር እያየን ነው፣ የሚሆነውን እየሆነ ያለውን ነገር እያየን ነው እንግዲህ ለእኛም ህመም ሆኖናል። አቶ ሰኢድ ማለት ነው ህመም የበለፋችበትን የለፋችበትን የደገመችበትን። ግን ንግስቷ ፈርም ብትልህ እውነት እንዳይመስልህ እሺ። በደንብ አድርገህ ሽጠህ ብሩን ለእሷ ላካ፣ አለቀ። አቶ ሰኢድ አንላቀቅም። አንቺ ለእራስሽ የደገሽለት ነገር አለ። እንደ ብዬሽ እንዳስቢ አደረግሽ ማለት ነው። ምክንያቱም ገና ለገና አሁን ከተጋባችሁ አመት ራሱ ሞላችሁ፣ እንዲ አመት ራሱ እኮ አልሞላችሁም፣ ገና ናችሁ እንግዲህ አመት ሳይሞላችሁ አንተ የሆነ ነገር ብትሆን ማለት ማለት ነው፣ እንዲሆን ትፈልጋለች ማለት ነው። እንግዲህ አስቢው አንቺ እኮ ከመግደል ወደ ኋላ ራሱ በቃ። አሁን እኮ ቢገባው እሱ ገለሸዋል እኮ አንተ የሆነ ነገር ብትሆን ተከእኔም አላህ ከዛ ጋር ከአንቺ ጋር እንዳያደራረሰ። ገና መጥቼ ንብረት ምናምን ልካፈል ማለት ነው ከአንቺ ጋ ባሌ ነው የኔ ነው ብዬ እኔ። እንደዚህ አይነት ነገር አላህም እንደዚህ አይነት ነገር ውስጥ አይክተተኝ ማለት ነው። ያኔ አስተሳሰብሽ፣ ጭቃ የሆነ አስተሳሰብ ነው ያለሽ እንዴ? ቀስ ብለሽ ወይ እንዲያዞርልሽ አታደርግም እንዴ? ልጁ ቆይ ወንድምሽ ነው ወይስ ምንድነው? እንዳውልት እዛ ቁጭ ብሎ ሰምቶ ለቤተሰብ ተላላኪ ነው፣ ሰምቶ እንዲሄድ ነው እንዴ እንዲህ ዝም ያደረጋችሁት? የአንቺ ጓደኛ ነው የእሱ ጓደኛ ነው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

በሞት እንኳን እሷን የልጆች እናት ነች ለልጆች የሆነው ነው የእሷ ነው አይደለም ኖሬ በሞት እንኳን እሷ አይነካም ገባሽ አይቀየርም እሷ ቤትሽም ስም ግቢና ካርታ ምናምኑም ባንቺ ስም ይዙር ባንቺ ስም ይዙርና ይለቅ ገባሽ ድንገት በዚህ ያጋጣሚ የሆነ ነገር ቢሆን ልጆቼንም የሆነ ነገር ልታሳጭ ነው ማለት ነው እንጂ ላንቺ ብዬ ቁጭ ያርኩት እስካለ ድረስ አሁን በእኔ ስም ካለ እኔ የሆነ ነገር ቢሆን አዩም እኔ መፍትሄ ነው መካፈል ልትል ይችላለች። ያ የአንቺ የለፋሽበት ነው የደከምሽበት ነው። ከኔ ጋር ስንት አመት ኖረሽ የደከምሽበት ስለሆነ ስለዚህ ነይና ቤትሽንም እንትኑን ላዞር፣ ግባሽ ካርታና ፕላኑን በአንቺ ካርታው በአንቺ ስም ይሁን የሚስተካከለው ነገር ማለት ነው። በእውነት አይሆንም ሰይድ እንዳልኩ በቃ ለሱመያ እንገዛላታለን። አንተ ሁለት ሳምንትም ላኖር ትችላለህ። አይሆንም ከሁለት ሳምንት በታች ያሰብሽ ነገር አለ ለሱመያ እና መልሷን ሰማና ዛሬ ምናምን እሺ እመጣለሁ፣ እታረቃለሁ የሆነ ደግሞ እንደዚህ አድርግ ወይ ምትል ከሆነ መልሷን ዛሬ ጠብቄ ዛሬ ምንም ካልመለስ ነገ አሁን አንቺ እንደ ሀሳብ ነው አላለችም። የሱመያን ለመውሰድ ሳይሆን እንደ ሀሳብ ነው እሺ እንቀይራለን ካለ በኋላ ማለት ነው እን እዚህ ጋር ማለት ነው እዚህ ጋር እንደውም አላስገባሁትም እንጂ ሌላ ወንድ አግብታ ሌላ ወንድ ነው የሚኖርበት። ሌላ ወንድ ከሚኖርበት እኔ ልኖርበት ነው ማለት ነው። እሺ ሰይድ አሁን እኔ ሰይድ ጋር ተጣልተን ቤቱን በአንቺ ስማ፣ ዞሮ አንቺ ነገር ከሰይድ ጋር ብትጣይ ሌላ ወንድ አታገቢ፣ ቆመሽ ነው የምትቀሪው፣ ዞሮ ዞሮ ገባሽበት ማለት አይደለም። ያ ቤት አሁን ያ ለእኔ የተባለው ቤት አንቺ አሁን ምንም የአንቺ ሀቅ የሚባል ነገር የለበትም። ምክንያቱም የለፋሽበት ነገር የለም፣ ምንም ያረግሽበት ነገር የለም። ያ አንቺን የሚመለከት ነገር አይደለም ማለት ነው ምናልባት ምናልባት ከሳይድ ጋር ተጋብተሽ ወልደሽ ምንኪ ልጆች ያው ዞሮ ዞሮ እሱ ስለሆኑ እሱም ደግሞ የአንቺ ሀቅ ሆኖ ሳይሆን ዞሮ የአባታቸው ሀቅ ነው በሚለው ማለት ነው እንጂ ለአንቺ አይገባሽም ሲፈጠር። ሁለተኛ ነገር ደግሞ ልጁ ልደፊው አስበሽ ነው። ሁለት ሳምንት ራሱ አቆይም እኳች ልደፊው ነው። ገና ለገና በስሙ አዙረሽ ማለት ነው። በስሙ አንተ ሁለት ሳምንት ላትቆይም ትችላለህ። በስም ያዙርልኝ። ምን አይነት ጭቃ ምንን ንግግር ነው የምትናገር? ቆይ አንቺ አያንቱ እንዴ ማለት ዝም ብለሽ ከሆድሽ እንደመጣልሽ ነው እንደምታወሪ። አንዳንዴ ኮ በቃ ሰው ይከፋል የሚባል ነገር እንኳን አለ። በዛ ላይ ደግሞ ካሜራ ምናምን እንደቀናችሁ ጠገባችሁ። ያለው ልጅ ደግሞ ልክ አታወራ እንደተባለ ነገር እንዳውልት ቁጭ ብሎ አዳማጭ ነው ወይስ ምንድን ነው እንዴ? እኔ እኮ በጣም ነው ግራ እኔ አስቡት ታዲያ ከእንደዚህ አይነት ሰው ጋር እኔ ሲፈጠር ደግሞ ምን አለ ካልመጣሽ አልመጣም። እንዲ አስበኋል። እኔ ለመሬት ብዬ ስመጣ ምን እንደምታደርገኝ አሁን ገና አይችልሽ ማለት ነው እኔ ምን እሆናለሁ ምናምን ሲለት አንተ የሆነ ነገር ብትሆን እንዲ ምናልባት ሁለት ሳምንት ምን አትቀመጥ ትችላለ ብላ ለአንተ እንደዚህ ያለ ሴትዮ ነገ እኔ አሁን ውይ እንዴ መሬቴንማ፣ ቤቴንማ ለምን ትበላዋለች? የለፈውበት ነው። አስር አመት ሙሉ የለፈውበት ነው። ለምን ለምን ሲባል ትበላዋለች? ገና ለገና የባል ሚስት ለምን ትበላለች? ብዬ ብድግ ብዬ ስመጣ የሆነ ነገር ብታረገኝ ስል ቤቱ ጥንቅር ብሎ ይቅር፣ አጠብቀኝ ነገ እኔ ምን አቅልሃለሁ? እኔ ወይ እስካሁን ቀይረውም ሊሆን ይችላል ምናቅ እንዴት ነይ እኔ እኔ እዛ አዩ ያለችበት

ካርታ ብላኑን ምስጣት፣ ሁሉንም ይስጣት። ከአንተ ህይወት አይበልጥ። እኔ ሰርቻ አገኛለሁ እናቴ። እኔ እድሜ ለመዳም ቅመሞች፣ እድሜ ለሚያዩኝ ለሚከታተሉ፣ ለሚወዱኝ፣ አላ ከኔ በላይ ይውደዳችሁ። ላይክ ሰብስክራይብ ካደረጉልኝ ሰራለሁ። ደግሞም ቤት አለኝ አለኝ፣ ሪስትቱ ዲኤሚ አለኝ። ሲያልቅ እገባበታለሁ። እስከሚያልቅ ነው እንጂ ማለት ነው። ከዛ ውጭ ደግሞ እንሻ አላ አላ ከፈቀደ ቤት ይገዛለሁ እንዴ ገና ንብረቱ እኮ ይጠፋል ይመጣል። ገና ለገና ለፍቻ ያገኘው ገንዘብ ነው ብዬ ልጆችን ተንገራ፣ ገና ለገና ከሰይድ ጋር ለፍቻ ያገኘው ገንዘብ ነው እሷ መውሰድ የለባትም አቋርልም ብዬ ተንከርፍፌ ስመጣ አንከርፍፋል ትልከኝ፣ እኔንም ከመግደል ወደ ኋላ ትልም። እኔ መጣለሁ። እኔ ስመጣ እሷ እኔ ከሌለው ማን ይሆናል እሷ ከዛ እስቲ አንተንም እኔንም በጅምላ ጭፍጫፍ ምናምን እኔንም አንተንም ትጨፈጭፈላለች። እንዲህ ልጅቷ የሆነ ነገር ብታረገን ላይታወቅ ይችላል። ምን ስንት ነገሮች ናቸው እየተገደሉ ከዓመታት በኋላ የሚታወቀው? ምናልባት ወይ ካረጀሽ በኋላ የሆናል ነገሩ ታቋም ትታሰረው። እንዲህ ምን ነው እናቴ ደሜ ደመከል ቢሆን እዛው በጸበላችሁ። እኔ መሬትም አልፈልግም። እኔ ሰኢድ ከአንተ ጋር ያፈራሁት ነገር ደግሞ መሬቱን ቤቱን አንተ ነው የገዛላት። ይጅርዛ እኔ እንዳንቺ እኔ ሰይድን አንድ ነገር እኔ የጸጉር ቤት እንኳን ሰይድን ብር አስወጥቼው አላውቅም። እውነቴን ግን ይበለው። አንዳንዴ እኮ አንዳንዴ አሪፍ እኮ ነው፣ ሰውም ይቀጣል። አሪፍ ነው እንደውም እንኳን እንኳን ማዩን ያገባት ማለት ነው። ምክንያቱም አሁን እኔ እንደዚህ ጭምልቅ ምትልበት የእኔ ግፍ የእኔ ጥሩ ነው። ደግ ያረገች ግን ለማንኛውም ይህን ቪዲዮ ካየሻ ቪዲዮ ደርሶኛል። በጣም አምሶ ሶሪ አልመጣም። አይደለም አንድ አንድ ቤት ማለት ነው። ሌላም ቤት በስም የገዛው ካለ አዙርላትን ያልፈልግም አባቴ ምን ያደረግልኛል እንዴ? ዋናው እኔ እኔ ራሴን ነው የምፈልገው እና እኔ ማለት ነው እኔ እኔ እኔ ካለው እኔ ጤና ከሰጠኝ ጤና ካለኝ አላህ እድሜ ከሰጠኝ እሰራለሁ ለወደፊቱ እሰራለሁ እንሻላ፣ አርጅቼ ለምን በምርኩዝ አልሄድም? እሰራለሁ። ይሄ እንዴ የልጆቼን በሰላም ላሳድግበት። ስንት የሚጠብቃቸው ልጆች አሉ። እኔ ገና ለገና እቺ በረኪና ማሰቢዋ የላላ ሴትዮ ሂጄ ከእሷ ጋር ለመሬት ብዬ እዛን ከፍን ከፍ፣ ስለኔ እኮ ቪዲዮ ሳየው ማለት ነው። እንዲ የምትመጭ ከሆነ እስከ ነገብና እጠብቅሻለሁ። መልሱን አሳውቅኝ። ይህ መልእክት ለሱመያ ነው። ቤቱን አዞርልሻለሁ ወደኔ። ሱመያ እንዴት ነው እንደምመጣው አስበኋል። እኔ ለማንኛውም ስላሰብክልኝ አመሰግናለሁ። አዩን ተጠንቀቅ እናቴ አናት። ግን እቺ ቀድማ ነው የምደፋ፣ ቀድማ ገንዘቡን እራሱ ማለት ነው ቤቱን ካላዞርክላት ማለት ነው። አሁን ገና ለገና ይህኔ የሆነ ያጣራችው ነገር ቢኖር ነው እኔ የሆነ መረጃ ላይ ምናምን ብላ ነው። አታስቢ፣ አ- አላህ የልጆችን አባት ምንም አያድርግ። እኔ ዱዓ እያደረኩልን አላህ ይጠብቅ። ከዛ ውጭ ግን እኔ ካንቺ ጋር አይደለም ይቀርና እሱ በሕይወት ሳይኖር እሱ በሕይወት ኑሮ እንኳን አልመጣሁም ማለት እዛ ወጻበል እንዴ እዛ አንቺ ነኝ ሳይድን እንትን እያልኩኝ አይደለም። ይሄን አምጣ፣ ይሄን አምጣ፣ ይሄን ሳሰጠ ይለምና እኔ አንቺን አግብቶ ሁለት ልጆች ይዤ የመን እያለው ማለት ነው። ሁለት ልጆች በስሜ ምን አለና አላልኩትም በስሜ ምን አለ በስሜህን ሳታስገባልኝ አላልኩትም። እሺ፣ እኔ በራሴ እኔ በእሱ እዛ ሆኖ ራሱ በራሱ ፍቃድ ካስገባቸው ገንዘብ ውጪ እኔ እስካሁን ድረስ አንድ የጠየኩት ነገር የለም። አምስት የጠ በአፌ ሰኢድ ይህንን ገንዘብ እፈልጋለሁ፣ አልሐምድሌላ እኔ አልቸገረኝም። ግን እስካሁን ድረስ የጠየኩት ገንዘብም የለም አልጠይቀውምም፣ እንሻላ ማለት ነው። መጠየቅም አልፈልግም። እንዴ ራሱ እሱ ለእኔ ገንዘብ ቢሰጠኝ ልጆቹ ናቸው እንትን የሚሉበት። እኔ እንዳንቺ እንትን አይደለሁም። እሺ ከሰኢድ ጋር ዛሬ ሰኢድ አግብቷል፣ ዛሬ ሰኢድ ፈቷል እያልኩ እሱን እየተከታተልኩ ስፈታ ሳገባ ምኗ? እኔ ሴት ነኝ፣ ራሴን አስከብሬ መኖር የምችል ማለት ነው። ግዴታ ገንዘብ ሰው አንድ ሰው ገንዘብ ለማግኘት ወይ ደግሞ ሀብታም ለመሆን ወንድ አያስፈልገውም። ሴቷ ራሷ በጣም ሰርታ ሀብታ መሆንም ልትሽናት እንደ ሴት ከወንድ በምንም ልታንሳት አትችልም። እሷም ሰርታ ታገኛለች። እሷም ሰርታ ከሱ በላይ አረብ ሀገር የሄዱ እህቶቻችን ወንዶች ናቸው ቁጭ ብሎ እሷን ብር የሚበሉት፣ እንጂ ሴቷን አሰርታ የምትመጣው ምንድን ነው? ሴቷን አሰርታ የምትገባው ወንዱ ነው ቁጭ ብሎ የሚበለው። ስለዚህ እኔ እኔ ነገር ግን ፌር አይደለም ሴቷ ቁጭ እየሰራች ወንዱ ቁጭ ብሎ የሚበለው እንደ ሴት ማለት ነው ግን እንደ አባባሉን ነው እንጂ ይህ ነገር ጥሩ አይደለም። ለማንኛውም ግን ማለት ነው። አዩዬ እኔ እንዳንቺ የሳይድን ገንዘብ ፈልጌ አይደለም ያገባሁት። እኔ እንዳንቺ በበረኪን አታልዬ አይደለም። እኔ እንዳንቺ በራቆት ቪዲዮ አስፈራርቻ አይደለም ሁለት ልጆች የወለድኩት። እሺ በሞላ ወንድ እኔ እሱን የማስፈራረው ካልመጣ፣ ካልሄድክ ምናምን የምለው እኔ የልጆች አባት ስለሆነ ነው እንጂ ባል ብሄድ ባል ይመጣል፣ እልፍ ሲሉ እልፍ ይገኛል ይባላል። ግን ባል ብሄድ ባል እንደሚመጣው አባት ብሄድ አባት አይመጣም ብዬ ነው እንጂ እኔ እንዳንቺ ለምኜ ሳይሆን ተለምኜ የምገባ ልጅ ነኝ። እኔ እንዳንቺ ወንድ ነው የምታመጣበት ምናምን የምትይው ማለት ነው። ስለዚህ ሁሉንም በራስሽ ልክ አትለኪ። መጀመሪያ ለራስሽ ክብር ይኖርሽ። አንቺ ምንም አንስ አስተሳሰብ ነው እንጂ የሚጎልሽ፣ ሌላው ሁሉ ሙሉ ነሽ ማለት ነው። ግን አስተሳሰብሽን አስተካክዪ። ጨጓራሽን ይሄ ጓራሽን በበረከና እንዳሳጣብሽው አይምሮሽን በሆነ ነገር አሳጥ አዲሹ ያኔ ለሰው ጥሩ አመለካከት ይኖርሽ። መጀመሪያ ጥሩ ነገር ማሰብ ጀምሪ፣ ከጥሩ ሰው ጋር መሄድ ጀምሪ። ይህ እነዚህ ኮልኮሌ ጓደኞችሽን ታያቸውና፣ ደህና ዲን ያለው ሰው ጋር ሂጂ በቃ ዲንን የሚያስተምርሽ። በቃ እውቀት ለማግኘት ራሱ እኮ እንትን እኮ ነው መሄድ እኮ በቃ የሆነ ያለን ስትፈሩ በራሱ ራሱ የሆነ ሰው ማክ በራሳችሁ መውደድ ይመጣላል። ሲፈጠር ይፈጠር ማለት ነው። የአንቺ ነፍስ ራሱ የአንቺ ነፍስ ራሱ የአላህ ናት ማለት እሱ ነው። እሱ እስከፈጠረች ድረስ እሱ ነው። በምንም አይነት ምክንያቱ ሊያጠፋሽ እሱ ነው። በቃ የሚወስድሽ ማለት ነው ወደ ራሱ። በቃሽ አዩ እቻ አዶንያ ላይ የሰጠውሽ ነፍስሽ አማናሽን በቅቶሻል ብሎ ወስድሻል ማለት ነው። አንቺ እኮ ያንን አማነ ራሱ አልወጣም ብለሽ ስንቴ ለራስ ለመሞት ያኔ አልሞት በይ ተጋዳ ይሆንሽኩ። ለራስሽ እራሱ እምነትሽን አላ የሰጠሽን እምነት እራሱ እያፈረሽ ነው። ለራስሽ መጀመሪያ የከበር ይኖርሽ ለራስሽ የማና ይኖርሽ ቀልብ ግዥ። እኔ እናንተ ተዳራችሁ ኑሩ። እኔ ስለዚህ እንዳያችሁት ነው ማለት ነው። እንግዲህ የአቶ ሰኢድ የእውነት አንተ ለአዩ ፈርመህ ቤቱን ላዩ ከሰጠህ ንግስት ሱመያ የለፋችበትን የደከመችበትን ላቧን ጠብ ያደረገችበትን አስር አመት ሙሉ ሁለ ነገሯ አድርጋ አብራህ ኑራ የለፋችበትን ንብረት ለዚች ወሮ በላ አሳልፈህ ከሰጠህ አብረን የምናየው ይሆናል ማለት ነው። አብረን የምናየው ይሆናል። የእውነት ተሰዳቢው አንተ ነህ። የምትሰደበው አንተ ነህ ማለት ነው። ሱመየን የጎዳሃት እንዳይመስልህ ምናልባት ላዩ ብትሰጣት ሱመየን የምትጎዳት ሱመየን የጎዳሃት ምናምን እንዳይመስልህ ልጆችህን ነው የምትጎዳቸው እ ልጆችህን ነው የምትጎዳቸው ማለት ነው። ለልጆችህ የተቀመጠ ንብረት የልጆችህ ነው፣ በቃ አለቀ እንዴ! ለልጅ የተባለ የልጆችህ የልጆችህ ነው። ከሱመያ ጋር ያፈራኸው ንብረት ከሱመያ ጋር ያፈራኸው ንብረት ነው። ሶ ያ ንብረት የልጆች ነው፣ የሚስቴ ብላ ያደረግከው ነው። ስለዚህ እዚያች ጋር የመጀመሪያዋ ጋር ስትጣላ ወይም ሳትስማማ ስቀር ለዚያችኛው አሳልፈ መስጠት ከሆነ እኔ ሃይማኖቱም ህጉም የሚፈቅደውም አይመስለኝም። ሃይማኖቱም ህጉም የሚፈቅደው አይመስለኝም፣ በእኔ አስተሳሰብ ማለት ነው። ይሄ የሚሆን ከሆነ እንግዲህ እኔ ብቻ ለእኔ በጣም ጥያቄ ነው የሚሆንብኝ፣ ቤተሰብ ማለት ነው። እኔ እንጃ ምን ማለት እንዳለብኝ አላቅም። በጣም ነው የሚያናድደው፣ በጣም ነው የሚያበሳጨው፣ በጣም ማለት ነው ከምላችሁ በላይ በጣም በዚህ ለቂጧ ነው እንደዚህ የተገዛኸው አልገባኝም ሞትህ እንኳን እየተነገረህ አሜን ብለህ የተቀበልክ ሰው ነህ አንተ አሜን ብለህ የተቀበልክ ሰው ነህ ሞትን አዎ በቃ አንቺ እንዳልሽ ይሁን ብለህ አመልካህታል በነገራችን ላይ አዩን አመልካህታል ስለዚህ ብትፈልግ ቤቱን አስገምትና የቤቱን ግምት ድርሻዋን ላክላት የልጆችን ድርሻ ለንግስቷ ወይም በልጆችህ ስም አድርግ ሌላው ንግስቷ ነ አዳማ፣ ይሄን ሁሉ እያየች ይህንን ሰው ገዳዮች እንደሆነች እያየች አይን፣ ጥርስ ምን ምን ምን ሳይሉ የሚበሉ እንደሆኑ እያየች ወደ አዳማ ንግስቷ የምትመጣበት ጉዳይ የለም በጭራሽ፣ ማምጣትም የለባትም ብዬ ተናግሬያለሁ። ከንብረት ህይወት ይቀድማል። ስለዚህ የሚቀድመውን ነገር ነው ማስቀደም ያለብን። ምን ማለት እንዳለብኝ አላቅም። የሚቀድመውን ነገር ነው የምናስቀድም፣ ደግሞ ህይወት ይቀድማል። ለልጆቿ ትኖርላቸው በቃ እንዳለችው ነው መኖር ትችላለች። ጀግናናት መስራት ትችላለች፣ መኖር፣ ልጆቿን ማሳደግ። ድልቅቅ አድርጋል። ይብላኝ ላንተ። የልጆችህን ንብረት በቂጥ ለለወጥከው ቂጥ አልወለድክም ካዩ ምን አላልክም። በሰርግ ያገባት እሷን ነው ሱመያን። በሰርግ ሰርገህ ደግስ አላገባህትም ሁሉን ነገር ያደረግከው ላዩ ነው። አሁን ደግሞ ውርስ ከመሞት በፊት ሳምንት ያለ አስራ አምስት ቀን ማለት ነው ስትባል አምና የተቀበልክ ሰው ነው። እሺ ስለዚህ የልጆችህ ንብረት የልጆች ነው ብለህ እንኳን መከራከር አልቻልክም። ወይም በንብረት በኩል ሱማያ ትመጣለች ብላ ከሆነ አታስበው ቀቅለህ ብለው ብያለሁ። እኔ ንግስት ሱማያ ሳትመልስልህ በፊት ቀድሜ ነገር ያለው ቀቅለህ ብለው ምክንያቱም ከህይወት ከንብረት ህይወት ስለሚቀድም ማለት ነው። በቃ ይሄ ነው ሊሆን የሚችለው ማለት ነው። ቤተሰብ ንግስቷ ባለሽበት እንወድሻለን፣ በርቺ። ጉዞ ወደፊት ይቀጥላል ማለት ነው። እንወድሻለን፣ እናከብርሻለን። የኔ ነብር ማለት ነው። እኔ አለሁልሽ፣ ጣበቃሽ። የንግስቷ አድናቂዎች ወዳችኋለሁ፣ አከብራችኋለሁ። ሰላም ለሀገራችን፣ ሰላም ለኢትዮጵያ ይሁን። ሰብስክራይብ እያደረጋችሁ አይደለም። ለምንድን ነው ግን? የምሬን ነው የምላችሁ። ሰብስክራይብ እያደረጋችሁ አይደለም ሰብስክራይብ አድርጎ ቤተሰብ፣ ሰብስክራይብ አድርጎ ማለት ነው። በተረፈ ወዳችኋለሁ፣ ስለምታበረታቱኝም አመሰግናለሁ። ሰላም በያላችሁበት ይሆንልን። ንግስቷ እየተማማርን ምግብን፣ ስራ፣ እውቀትን ሸምቱ ተራ በተራ የማዋ ይሻና ሁሉ